ምዕራፍ 24 እግዚአብሔር ቃል ኪዳኑን እንዳጸና። እግዚአብሔርም ሙሴን አለው፣ አንተ አሮንና ናዳብም አብዮድም፣ ከእስራኤልም ሰባት ሰባ ሽማግሌዎች ወደ እግዚአብሔር ውጡ፣ በሩቅም ለእግዚአብሔር ስገዱ። ሙሴም ብቻውን ወደ እግዚአብሔር ይቅረብ እነርሱ ግን አይቅረቡ፣ ሕዝቡም ከእነርሱ ጋር አይውጡ። ሙሴም ገባ፣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ስርዓቱንም ሁሉ ነገረ። ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃሎች ሁሉ እንሰማለን እናደርጋለንም ብለው መለሱ። ሙሴም የእግዚአብሔርን ቃሎች ጻፈ። ማለዳም ተነሳ ከተራራው በታች መሠዊያውን ሰራ፣ አስራ ሁለትም ድንጋዮች ለአስራ ሁለቱ የእስራኤል ነገድን አቆመ። የእስራኤልም ልጆች ጎልማሶችን ላከ። የሚቃጠል መሥዋዕትንም አቀረቡ፣ ለእግዚአብሔርም ስለ ደህንነት መሥዋዕት በሬዎችን ሰዉ። ሙሴም የደሙን ኩሌታ ወስዶ በቆሬው ውስጥ አደረገ። የደሙንም እኩሌታ በመሠዊያው ላይ ረጨ። የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እንሰማለን እናደርጋለንም አሉ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ። ሙሴም አሮንን ናዳብም አብዮድም ከእስራኤል ሰባ ሽማግሌዎች ወጡ። የእስራኤል አምላክ እግዚአብሔርም የቆመበትን ቦታ አዩ። ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩ ስኔፐር ሰንፔር ድንጋይ የሚመስል ወለል ነበር። የሚመስላቸው የሌለ የእስራኤል ምርጦችም በእግዚአብሔር ቦታ ታዩ። በሉም አይጣጡም ሙሴ በሲና ተራራ ላይ። እግዚአብሔርም ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣ እኔ የጻፍኩትን ሕግና ትእዛዝ የድንጋይም ጽላት ትሰጥሃለሁ፣ ሕግንም ትሰራላችኋለህ አለው። ሙሴም ከኢያሱ ጋር ተነሳ ወደ እግዚአብሔር ተራራም ወጡ። ሽማግሌዎችንም ወደ እናንተ እስክንመለስ ድረስ በዚህ ቆዩን፣ ግርግር አትበሉ፣ አሮንና ሆርም እነሆ ከእናንተ ጋር ናቸው፣ ነገረተኛም ቢሆን ወደ እነርሱ ይሂድ አላቸው። ሙሴም ከኢያሱ ጋር ወደ ተራራ ወጣ። ደመናውም ተራራውን ሸፈነው። የእግዚአብሔርም ክብር በሲና ተራራ ላይ ወረደ። ደመናውም ስድስት ቀን ሸፈነው። በሰባተኛው ቀን እግዚአብሔር ከደመናው ውስጥ ሙሴን ጠራው። በተራራውም ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበር። ሙሴም ወደ ደመናው ውስጥ ገባ፣ ወደ ተራራውም ወጣ። ሙሴም በተራራው ላይ አርባ ቀን አርባ ሌሊትም ቆየ።